ሁን ይዘያዙልኝ ለልመና አይደለም የመጣትኝ፣ ለልመና አይደለም የመጣውትኝ፣ ልመናው አይደለም። ለአንድ ቀን ሎርስ ቢቀር የለመናውን እንብላ። ከዚህ በኋላ ከኔ ጀምሮ ከኔ ጀምሮ ቁጭ ብሎ አንዳንድ አበባ እያለ የሚለምን ሰው ካለ እምድር ላይ የሆነ ነገር ተፈጥሮ ድምፅ ሳይሆን ቀርቶ ሶስት እንደው በትንሹ አነሰ ከተባለ ሶስት ቀን ሙሉ ድምፅ መሆን ያልቻለች ሴት አንዳንድ አበባ ስትል ባገኛት እሷን አድርገኝ ችግማታ ሙላ። በተለይ ደግሞ ፋኖ ፈሳም ፋኖ ቆምጭ ቆምጪ ምናምን ምናምን እየተባለ ፋኖን እያስረገጡ ጌም የሚጫወቱ እነዙ ፋ እና አቡ ፋኖ የአባ ኮስተር የሚባል በግ አለ እች ግምጃ የምትባለው ወንዷ ወንዷ ምናምን አንድ ሴት ከማንም ብሔር ጋር እኔ ችግር የለብኝም። ግን ደግሞ ፋኖ ማለት እስትንፋሴ ማለት ነው። ልክ ሌሎቹ አበባ አትስቱኝ፣ ጊፍት አትስቶኝ አልፈልግም። እዚህ ልለምን አይደለም የመጣሁት ለህቴ ድምፅ ለሆነ የመጣሁትኝ። ኦልሬዲ እህታችን ሙታለች፣ አትመለስም። እናንተ መሃይሞች ለራሳችሁ ስትሉ እናታችሁን ነገባት መጥቶ በእንጨት ሲደፍርላችሁ የዛኔ ህመሙ ምን እንደሆነ ይገባችኋል። ያለው የአማራ ህዝብ ነቅቷል። እምድር ላይ ያሉት የአማራ ልጆች ገና ገና ላሰማችሁ፣ ገና የአምስት ዓመት ልጆች አንተ ማነክ ስትላቸው ምን ብለው እንደሚመልሱልክ ላሰማክ። አማራነት ወይ ሞት ብሎ ተነስቷል፣ እምድር ላይ ያለው። ታዲያ ምን አባክ ናሞትልኝ አላለክ፣ ገንዘብ ስጠኝ አላለክ፣ ና አግዘኝ አላለክ። ድምፅ ለምን አባክ መሆን አቃተክ? የማንንም የሙሙ አጀንዳ የማንንም ምናምንቲ እሙሙ ተያዘብኝ ብላ ብትመጣ በአማራ ስም ተዘረፍኩ ብለን ብለው ቢመጡ በአማራ ስም ተደፈርኩ ብላ ብትመጣ፣ በአማራ ሕዝብ የሆነ ነገር ተፈጠረ ሲባል በአማራ ሕዝብ የምናጨበጭበው እኛ የአማራ ልጆች ለምን? አረ እባካችሁን እባካችሁን ንቁ። እንደ ሶሻል ሚዲያ ላይ እኮ እኛ ህውከት መፍጠር የምንችል ሕዝቦች ነን። በአንድ እግሩ ማቆም የምንችል ሕዝቦች ነን። ገና የስምንት ዓመት የሰባት ዓመቶች ልጆች ራሱ የአማራ ልጆች ሶሻል ሚዲያ ተጠቃሚ ናቸው። እምድ ላይ ያለውን ላሰማችሁ መቼም፣ እናንተ መቼም አይገባችሁም። በቃኝ አማራነት ወይ ሞት ብሎ ተነስቷል፣ እምድ ላይ ያለው ህዝብ። የሶሻል ሚዲያ ጡረተኞች ግን ከራሴ ጀምሮ ምንም እየመሰላችሁ አይደለም፣ ምንም አንተ ማን ነህ ስትለው ምን ብሎ እንደሚመልስልህ አሁን ላሰማህና ለእህታችሁ ለወንድሞቻችሁ ስትሉ ድምፅ ትሆኗታላችሁ። እህታችንማ ላትመለስ ሄዳለች እኮ። የት ገባብኝ? መፈጣሪ የለም። ዛሬም ተደገመ። ነገ ነገ በቤታችሁ ውስጥ ይገባል። ቁጭ ብዬ ሳይ ቁጭ ብዬ ለሰው ለማዘን እኮ ሰው መሆን በቂ ነው። ግን አንድ ፍሬ ልጅ አንድ ሰው ብትፀገር ያዳ እህታችን ለምን ሞት ይቻላል? ንምኛ ወይ ልትሞት ድል አድርጋ ወይ ልትሞት፣ ወይንም ደግሞ ድል አድርጋ ነፃ ልተዋጣ ነው የገባችበት። መማረክም መማረክም ያለ ነው፣ መሞትም ያለ ነው። ግን ደግሞ ሞትን ሞት ይበልጠዋል ትላለች እናቴ። እኛ ለምን ተገደለች አይደለም? ከተገደለች በኋላ ቆዳዋን የገፈፏት፣ ከተገደለች በኋላ ጡቷን የቆረጧት፣ የውሸት ታሪክ ሚኒሊክ ጡት ቆርጧል እያሉ በውሸት ታሪክ ልክ በእነሱ ቤታውን ታሪክ መድገማቸው ነው መበቀላቸው ነው። እናንተ መሀይሞች ታሪክ የውሸት ታሪክ መድገማቸው ነው። ሚኒሊክ ጡት ቆርጧል አይደለ የሚባለው ብለዋል ላይ የሚያስቡት በእነሱ ቤት አሁን በቃ ጀብድ ሰርተዋል። በጣም በጣም ትልቅ ስራ ሰርተዋል በእነሱ ቤት ማለት ነው። ግን አንዲት ፍሬ ልጅ ያውም መሬሳ ከሞተች በኋላ እኔማ እያደርነው ነው እየከነከነኝ በቃ ምንም አይነት ተስፋ የለኝም። ምንም ተስፋ የለንም። ቁጭ ብላችሁ እናንተ የከሌሌን ሙሙ ከሌን ሪካርድ አድርገናታል። ከሌን እንደዚህ ብለናል። እያንዳንዳችሁ እያንዳንዳችሁ ትልልቅ ሪከርደሮች የምትባሉት ራሱ የአማራ ልጆች ናችሁ፣ ግን ለህዝባችሁ ድምጽ አትሆኑ። በመን በማንነታችሁ የምታፍሩ መሃይሞች ደደቦች እኮ ናችሁ። ፋኖ ብላችሁ መታችሁ ለሆነ ሰው ጊፍተር ስትሆኑ ያን ሰው እንዳይደብረው ብላችሁ እኮ በማንነታችሁ አፍራችሁ ስማችሁን ሁሉ ቀይራችሁ የምትመጡ ፍጥሮች እኮ ናችሁ። የሃይባ ጊፍተር አንዷ ድሮን ፋኖ ድሮን ነበር ስሟ፣ አንዷ ማለት ነው። አሁን ድሮን ብቻ አድርገዋለች፣ ፋኖ የሚለውን ስም አትፍታ ማለት ነው። የሌሎቹ ብሔሮች ግን እየገደሉን እንኳን እራሱ ቄሮ ማለት እስትንፋሴ ማለት ነው፣ ቲዲኤፍ ማለት እስትንፋሴ ነው ብለው ይመጣሉ። አይናቸውም በጨዋት ነው። የማንም ልጋጋም ደግሞ በአማራ ልጅ መካከል ሲጀመር ለምን ገብቶ ይፈርድልናል? ጎረቤት ሀገር ሳይቀር እናንተ ቁጭ አድርጋችሁ ገዝት ላይ ታወያያላችሁ። አበባችሁን ይዛ ያዙልኝ። እኔ ለልመና አይደለም የመጣሁትኝ፣ ለልመና አይደለም የመጣሁትኝ። ልመናው አይደለም ለአንድ ቀን ለወር እስ ቢቀር የለመናውን እንብላ። ከዚህ በኋላ ከኔ ጀምሮ ከኔ ጀምሮ ቁጭ ብሎ አንዳንድ አበባ እያለ የሚለምን ሰው ካለ እምድር ላይ የሆነ ነገር ተፈጥሮ ድምፅ ሳይሆን ቀርቶ ሶስት እንደው በትንሹ አነሰ ከተባለ ሶስት ቀን ሙሉ ድምጽ መሆን ያልቻለች ሴት አንዳንድ አበባ ስትል ባገኛት እሷን ያድርገኝች ግማታ ሙላ። በተለይ ደግሞ ፋኖ ፈሳም ፋኖ ቆምጭ ቆምጪ ምናምን ምናምን እየተባለ ፋኖን እያስረገጡ ጌም የሚጫወቱ እነዙፋ እና አቡ ፋኖ የአባ ኮስተር የሚባል በግ አለ። እቺ ግምጃ የምትባለው ወንዷ ወንዷ ምናምን አንድ ሴት ከማንም ብሄር ጋር እኔ ችግር የለብኝም፣ ግን ደግሞ ፋኖ ማለት እስትንፋሴ ማለት ነው። ልክ ሌሎቹ አበባ አትስቱኝ ጊፍት አትስቱኝ አልፈልግም። እዚህ ልለምን አይደለም የመጣሁት፣ ለህቴ ድምፅ ለሆን የመጣሁት። ኦልሬዲ እህታችን ሙታለች፣ አትመለስም። እናንተ መሀይሞች ለራሳችሁ ስትሉ እናታችሁን ነገባት መጥቶ ሲደ በእንጨት ሲደፍርላችሁ የዛኔ ህመሙ ምን እንደሆነ ይገባችኋል። አሁን ታኙ እኛ ጭራሽ ድምፅ እኮ ሲጀመር አልተሆነላትም። እኛ አማራዎች እንደዚህ ነን። እኛ አማራዎች እኮ የሆነ ህውከት እንኳን እንፍጠርካል። ደግሞ ለነገር ለመያዝ እርስ በርስ ነው ጀግንነታችን፣ እርስ በርስ ነው ጀግንነታችን። መስጂድ ገብተው ሲረሽኑ የት ነበራችሁ? ገና አንዳንድ እኔ ሙስሊም ነኝ፣ በሃይማኖቴ አልደራደረም። አንዳንድ በክት የኢትዮጵያ ሙስሊሞች አላችሁ። የአማራ ሙስሊሞች፣ ለእናንተ ነው እናንተ በክቶች ማለት ነው። አተላዎች፣ እናንተ ግማታሞች፣ ሙስሊም ስለሆነን አይደለም እየተገደለን ያለ ነው። የኔ አህያዎች፣ የኔ አራሞች፣ አማራ ስለሆንሽ ነው ገባሽ? አይደለም ሙስሊም ስለሆንሽ ሂጃብ ስለለበስሽ አይደለም እየተገደልሽ አለሽ፣ አንቺ መሀይም ደምሽ አማራ ስለሆነ ነው። መስጂድ ገብተው ሲረሽኑ የት ነበሩ? ምነው በጨረሷችሁ። ገና ማሽቃበጣችሁን ካላቆማችሁ ወደፊት እናንተ እኮ የአማራ ሙስሊሞች ስልጣን ላይ ቢወጡ አያገኙትም እንጂ ስልጣን መያዝ አትችሉም እንጂ የአማራ ሙስሊም ስልጣን ላይ ቢወጣ እናቲ ትሙት እንደይሞዶና አባቴን ያገናኝ። ለፍልስጤንና ለኢራን ሲያሽቃብጡ በአንድ ጨረቃ በእስራኤሎች ያስፈጁናል። እስራኤል ጠጭ ረጭ አድርጋ ዘራችንን ታጠፋናለች። እናንተ ዘራ ቢሶች ማለት ነው። እና እንደናንተ ግን ጨካች ክፉ አለ? ኦኬ ፋኖ ስለሆነች ጥሏት፣ ልጅቱን የፋኖም ጥላቻ ካለባችሁ ጥሉት፣ ጥሏት። ግን ሴት ልጅ ሆና ከሞት አማሟቷ ከመሞቷ አማሟቷ በከረሸኗት በኋላ ቆዳዋን ገፈው አማራ የሚለውን ንቅሳት ገፈው ጡቷን ቆርጠው ጥለዋት ሄዱ እየተባላችሁ እንዴት ስብአዊነት አይገባችሁም? እንዴት ስብአዊነት አይሰማችሁም? እናንተ ግማታሞች፣ ፋኖ እንደዚህ ነው፣ ፋኖ እንደዛ ነው። ገና እናንተ ወደፊት ማለት ነው በጠራራ ፀሐይ በእስራኤል ታስፈጩናላችሁ። እምሽክ ካስደረጋችሁን ዘራ እየተመረጣችሁ ምርት እየተደረጋችሁ ገና ታስጨፈጭፉናላችሁ። ዘራችሁን ነው ምታስጠፉት እናንተ ዘራ ቢሶች። ልክ አፄ ዮሐንስ ሶስት ሺ ነው ስንት መቶ ሺ ሙስሊሞችን ቦር ሜዳ ላይ እንክታድጓችሁ እንደሄደው፣ የእስራኤሎች ደግሞ ታውቃላችሁ፣ ከባድ ነው። የእስራኤሎች ድሮን በአንድ ቀን እንክታድርጓችሁ ይሄዳል። በእሳተ ገሞራ ነው እናንተ በአንድ ቀን የምታስጠፉን እናንተ አሽቃባጮች። ምን አይነት ጨካኞች ናችሁ ግን ሴት ልጅ ስለሆነች ብቻ ሴት ልጅ ስለሆነች ብቻ፣ ስብአዊነት አይሰማችሁም? በክርስቲያኖች እንኳን ጥላቻ ብትሰክሩ ሴት ልጅ ስለሆነች አንድ ቀን የአማራ ሙስሊሞች ናችሁ ተብለን ተገለን አናውቅም። ሙስሊም ስለሆን ተገለን አናውቅም። ኢትዮጵያ ምንድን ላይ አልሐምዱሊላሂ፣ ፖለቲካ ይሰራብናል። አዎ ፖለቲካ ይሰራል። የአማራን ህዝብና ሙስሊም ክርስቲያኑን የአማራን ህዝብ ለማቧላት የሚሰራ ሴራ አለ። እናንተ ግማታሞች፣ እናንተ አንዱ ናችሁ። ካላለፋችሁ ብዙ ብዙ ነገር ሊገጥማችሁ ይችላል። ግን በዚህ ደረጃ ክፋዎች ናችሁ። በዚህ ደረጃ ምን ነው አባ ሐጂኖ ሐጃውን ታሟል። የእሱን ፎቶ እያንጠለጠሉ አላህ ያሽራችሁ እያሉ ያሉት የክርስቲያን ልጆች ናቸው። ምክንያቱም ስጋና ደም ስለሚያስተሳስርን ኢትዮጵያ የምትባለው ሀገር ስለምታገለኝን ሃይማኖት እንኳን ቢለያየን፣ ምን አይነት ጉድ ናችሁ? ግን እንደው የአማራ ሙስሊሞች ሙስሊሞች ነን ባዩት ጨካኞች ናችሁ። ይቅርታ፣ በጣም ጨካኞች ናችሁ። እስኪ ዞር ወር ብላችሁ ኦ አቡበከር ቢታመም የክርስቲያን ልጆች ፈጣሪ ማረክ፣ አላህ ያሽርክ ሁሉ እያሉ በማያምኑበት ሃይማኖት ራሱ የኛ ሃይማኖት አያምኑበትም። እኛ በምናምንበት በሚገባን ሃይማኖታችን ግን አላህ ያሽራችሁ እያሉ አቡበከርንም ሺህ ሀጅ ነው ምናምን የሚባሉንም ትልቁንም ሰውዬ ሲሉ ነበር። የአማራ ክርስቲያኖች ፍቅር ነው የሚሰብኩት እኔ እስከማውቃቸው ድረስ። እናንተ ግን በጣም ታሳፍራላችሁ፣ አሽቃባጭ ናችሁ። ምን ነው አይሻነች ምናምን ሁለተኛ አማራ አልሆነም አትግደሉኝ እያለች አይደል እንደ የገደሏትኝ ሙስሊም ስለሆነች ነው የተገደለችው። እናንተ ግማታሞች አማራ ስለሆነች እንጂ አይሻን ሙስሊም የአማራ ሙስሊም ስለሆነች ነው የገደሏት። በማንነቷ በአማራነቷ እኮ ነው፣ በደሟ ነው የተገደለችው። ቢገባችሁ ኑሩ እና እህታችን አንደሆኑ አልፋለች፣ አትመለስም። ዋለናቷ ዋለናቷ ዋለእናቷ። ግን ከዚህ በኋላ እያንዳንድሽ ድምፅ የምትወኙ ለእህታችን ሳይሆን ለራስሽ ነው። ነገጧት በአንቺ ቤት ይከሰታል። የኔናት የእህትሽ ጡት ካልተቆረጠ ምንም አይመስልሽም። ጠብቂ፣ እያንዳንድሽ የዘራሽውን ታጭዳለሽ። እኔማ ቁጭ ብላ ፈገግታዋን ሳይ ጩጬነቷን ሳይ ምናምን ዛሬ ነው በቃ በጣም የከነከነኝ። ማለቴ በቃ አማራነት አማራነታችን በቃ አሳምነው ፀጌ ሲሞት ነው አብሮት የተቀበረው ብዬ ነበር የማምነው። ነው ተስፋ ቆርጫለሁ። ሲጀመር ተስፋ ቆርጫለሁ። እምድ ላይ ያለው አማራ የሚከፍለው ሌላ ዋጋ ነው። የሶሻል ሚዲያ አማራዎች ሌላ ናቸው። እና ትላንትና አምስት ሺ ሰው ነው ስድስት ሺ ቁጭ ብሎ ስታይ የነበረው የሙባረክ ጉበቴን ላይቭ የኦሮሞ ልጆች ወይም የትግራይ ልጆች አይደሉም፣ የአማራ ልጆች ናቸው። ለእህታችሁ ድምፅ መሆን ሲገባችሁ ቁጭ ብላችሁ ስለ ዶላር መበላትና አለመበላት ቋቅ ብላችሁ ወሬ ስታዳምጡ ነበር። ቆቂ መስል የትም አያደርሳችሁም። በየቤትሽ እያንዳንድሽ ደግሞ ያንኳኳል ይሄ ነገር በየቤትሽ ሲንኳኳ ይገባሻል። እናያለን። ባጃጅ ላይ እንኳ ራሱ ሆነሽ እኮ በክልልሽ በሰፈርሽ ላይ መታወቂያ ምጭ ብለው ራሱ የሚያፋጥጡሽ እኮ ናቸው። ያለ መታወቂያ መንቀሳቀስ አትቼም ሰፈርሽ ላይ። ከዚህ በላይ ሞት አለ በሰፈሬ ላይ። ሰው ክልል አይደለ ያለሁት ሰው ወረዳ ላይ አይደለ። ሰፈርሽ ላይ እንኳ በአራቱም አቅጣጫ አማራ ክልል ያለመታወቂያ መንቀሳቀስ አትቼም። እና እኔ ትላንትና ምንም አልመሰለኝም ነበር። ምክንያቱም አሳምነው ጸጌ ሞቷል እንኳን እኛ የማንረባ አተላ ትውልድ ምናምን ብዬ ነው ማልፈው። እኔ ለማንም ካሳምነው ጸጌ ሞት ወደዚህ ለማንም ሰው ርህራሄ የሚባል ነገር የለኝም ውስጤ ማለት ነው። ግን የዚህ ችህታችን እንደሙ በቃ ዛሬ ነው በጣም የከነከነኝ። ቁጭ ብዬ ሳስበው ምናምን ነገር አመመኝ አመመኝ አመመኝ። በጣም የሚያመኝ ነገር ደግሞ ቢኖር አንድነት የለን፣ አንድነት የለን። ጎንደር ሲነካ ጎጃሚው ካላመመው፣ ወለየው ሲነካ ሸዋየው ካላመመው፣ ምንድነው ትርጉሙ? ምንድነው አማራ የሚለው ቃል? አማራ የሚለው በሶስት ቃል አማራ የምትለው ቃል እኮ ትርጉም አላት ግን ስም ብቻ ነው። ስም ብቻ ትግሪዎች እነ ማንም ሆኑ ምንም ሚሆኑ፣ ያም ሁሉ እንኳ በሚሊዮን ልጆች አትስጡኝ መንበረ ራሱ አትኑኝ በሚሊዮን እንኳ ህዝቦቻቸውን ወጣቶቻቸውን ገብረው ራሳቸውን አስከብረዋል። ስለዚህ አማራም ደግሞ ለሰላሳ ዓመት ያክል በሚሊዮን የሚቆጠር አማራ ተጨፍጭፏል። በካሜራ ስላልወጣ እንጂ ዛሬም የተመሰገነ ይሁን። ቢያንስ ቢያንስ ሬሳዎቻችንን መቅበር እንችላለን፣ እየተጋፈጥንም ቢሆን ቢያንስ ቢያንስ በካሜራ ይወጣል፣ ምናምን ብዙ ነገር አለ። ምንም ቢሆን ምንም ከድሮ አሁን ይሻላል ብዬ ነው የማምነው። ቢያንስ ቢያንስ ድምፅ እንኳን መሆን እንችላለን። አለም ሁሉ ይመሰክርልናል መጎዳታችንን፣ መገፋታችንን። ግን ሶሻል ሚዲያ ላይ ያለው አማራ ነን ባይ ዝም ብሎ ነው ዝም ብሎ የአማራ እናት እምድር ላይ ቁርስ በልታ ምሳ የማትደግም ነች። ምሳ በልታ እራት የማትደግም ነች። እዚህ ደግሞ ቁጭ ብላችሁ ምንም ነገር ክልላችን ላይ እንዳልተፈጠረ ምንም ነገር እየተካሄደ እንዳላይደለ ምናምን ስታልፉ ግርም ይለኛል። ሌሎቹ ሌሎቹ ግን በውሸት እንኳ ሳይገደሉ ተገደለን ሲባል ለማጨብጨብ እናንተ ናቸው የምትቀድሙት።